ደብረ ብርሃን ከተማ ሰላማዊ እንድትሆን የማህበረሰቡ ሚና የላቀ መሆኑን የደብረ ብርሃን ከተማ ሰላምና ጸጥታ መምሪያ አስታወቀም። አሚኮ ያነጋገራቸው የከተማዋ ነዋሪዎች በበኩላቸው ሰላም የሁሉም ነገር መሰረት በመሆኑ ሰላምን ለማጽናት እንሰራለን ብለዋል። ብርቱካን ማሞ ተጨማሪውን አዘጋጅታለች። ሰላማዊና የተረጋጋ አካባቢን ለመፍጠር ወንጀልን መከላከል ቅድሚያ የሚሰጠው ጉዳይ ነው። ወንጀልን ለመከላከል ደግሞ የኅብረተሰቡ አጋርነት በጉልህ የሚነሳ ነው። ያነጋገርናቸው የደብረ ብርሃን ከተማ ነዋሪዎችም በምሽት በመደራጀት አካባቢያችንን በንቃት በመጠበቃችን ለጸጥታው ተግባር አጋር ሆነናል ብለውናል። ያለ ጸጥታም ደግሞ መኖር፣ መግባት፣ መውጣም ስለማይቻልም ህዝቡም የጸጥታ ባለቤት ሆኗል። ጨለማ ቦታ ናቸው ተብሎ በመለየት የስጋት ቦታ ናቸው ተብሎ በመለ ለመለየት በጣም አስፈላጊ የስጋት ቦታዎች የጸጥታ ኃይሎቻችን ተሰማርተውበት እኛ እንደ ነዋሪ ደግሞ ሌላ ክፍተት ያመጣል በሚል ደረጃ እንደ ነዋሪ ደግሞ ዘግተን ቆመን ከእነሱ ጋር የተቀናጀ ስራ እንሰራለን። ወደ ቤቱ በአግባብ እናስገባለን። ሌላ እኔ እስካሁን በወጣሁበት ሰዓት የገጠመኝ ነገር ምንም ነገር የለም። ያው ተንቀሳቅሰን እነሱ ሲረከቡን እኛን ወደ ቤታችን በሉ እስካሁን እንትን ብላቸዋል። ግቡ ብለው እነሱ ሸኝተው ወደ ቤታችን ያስገቡናል፣ እንገባለን ውጡ በዚህ ሰዓት ሲሉን፣ እንወጣለን። እናግዛለን። ተግተን ተጠበቅን፣ ወንጀል ሊስፋፋብን ማ አይችልም። ነው የኔ የእቅድና ሁኔታ ማለት ነው። እንጠብቃለን። ትጉ ሆነን በቃ አቋማችንን አንድ አድርገን ተጠበቅን፣ ይጠበቃል። በክረምት ወቅት በደብረ ብርሃን ከተማ አስተዳደር ወንጀል ተስፋፍቶ የኅብረተሰቡን ሰላም አውኮ ነበር። አሁን ላይ ግን የጸጥታ አካሉ ከማህበረሰቡ ጋር በጋራ በመሆን ባከናወናቸው ተግባራት ከተማዋ ወደ ቀደመ ሰላሟ እየተመለሰች ትገኛለች ያሉን የከተማ አስተዳደሩ ሰላምና ጸጥታ ምክትል መምሪያ ኃላፊ መኳንንት አበበ ናቸው። ከጸጥታ ኃይሉ ጀምሮ እስከ ሕዝባችን ድረስ መድረኮችን በመፍጠር በችግሮች ላይ በመግባባት ከጸጥታ ኃይሉ ምንድነው የሚጠበቀው፣ ከህዝባችን ምንድን ነው የሚጠበቀው የሚለውን ውይይት በማድረግ ከዛ በኋላ በተለይ ህዝባችን የመረጃ አቅም እንዲሆነን በተለይ ወንጀለኞች የት አካባቢ ነው የሚኖሩት፣ ምን እንደሚፈጽሙት የሚለውን በራሳችን ጥናት ለይተን በመያዝ ለህግ የማቅረብ ስራ እየሰራ ነው። ከተማችን ላይ የእገታዎች ዘረፋ፣ ንጥቂያ ምልክቶች ነበሩ እና ወደ በዚህ ዘርፍ የተሰማሩ ከሀያ በላይ የሚደርሱ ወንጀለኞችን በመያዝ ለህግ በማቅረብ ከተማችን ላይ የነበረውን ስጋት መቀነስ ችለናል የብሎካድ ደረጃጀትን ተግባራዊ በማድረግ ና በጠንካራ የጸጥታ ኃይል በመታገዝ ከተማችንን ይበልጥ ለነዋሪዎቿ ምቹ እናደርጋለንም ብለዋል ምክትል መምሪያ ሀላፊው እንግዲህ የጸጥታ ስራ በአንድ ጊዜ ለውጥ የሚመጣ አይደለም በሂደት ከህዝቡ ጋር በመተባበር እንደየወቅቱ የሚመጥን እቅድና ስምሪት በመስጠት የሚመጣ ለውጥና ውጤት ስለሆነ ይህንን በእኛ ተቋም አጠናክረን የምንሰራ ይሆናል ማለት ነው። በኢንቨስትመንት ፍሰቷ የምትታወቀውን የደብረ ብርሃን ከተማን ይበልጥ ሰላማዊ በማድረግና ማህበረሰቡ ወደ ልማት ተግባሩ ትኩረቱን እንዲያደርግ ሰላምን የሚያውኩ ወንጀለኞችን በማህበረሰቡ ጥቆማና አሰሳ በቁጥጥር ስር በመዋላችን በአሁኑ ጊዜ በከተማዋ ወንጀል ቀንሷል፣ ያሉን ደግሞ የከተማ አስተዳደሩ ፖሊስ መምሪያ ኃላፊ ኮማንደር ታዬ ሀብተ ጊዮርጊስ ናቸው። የሚያደፈርሱ ችግር የሚፈጥሩ የሚገሉ የሚዘርፉ ወንጀለኞችን በቁጥር ስር እየዋልና ያለ ነው። ባለሀብቱም ጋር እንደዚህ ገንዘብ እያስፈራሩ የሚነጥቁ አጋቾች ጭምር እየተያዙ በማረሚያ ቤት ይገኛሉ ማለት ነው። ህብረተሰቡ ጋር ቢሆን አሁን ህዝባችን ጋር በፈጠር ነው መነቃቃት ውይይት ካሁን በፊት የነበረን መለያየቶች አሁን መቀራረብ ተፈጥሮ የኮሚኒቲ ፖሊሲንግ ጽንሰ ሀሳብ በአራቱ ቀበሌዎች ላይ ተግባራዊ ማድረግ ጀምረናል። ማህበረሰብ አቀፍ የወንጀል መከላከል ተግባር ለከተማዋ ሰላማዊነት ትልቅ ድርሻ እንዳለውም ተነስቷል።